ሞሰብ የአንድ ማዕከል አገልግሎት ለሀገራችን የአገልግሎት አሰጣጥ እና የመንግሥት አስተዳደር ሪፎርም ወሳኝ ምዕራፍ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሚኒስትሮችና የፌዴራል ተቋማት አመራር አባላት ሞሰብ የአንድ ማዕከል አገልግሎትን ጎብኝተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ዘመኑ ይርጋ ያቀርበዋል። የአንድ ማዕከል አገልግሎት ዋና መነሻ የመንግስት አገልግሎትና አስተዳደር ሪፎርም መሆኑን የገለጹት ምክትል ጠቅላይ ሚኒስትሩም የሀገር እድገት ለዜጎች በሚሰጥ አገልግሎት ይወሰናልም ብለዋል። ዜጎች ፈጣን አገልግሎት ካላገኙ ከግለሰባዊ እንግልት ባለፈም በሀገር ኢኮኖሚ ላይ አሉታዊ ጫና እንዳለውም ተናግረዋል። የሲቪል ሰርቪስ ሪፎርም ዋና ዓላማም የዜጎችን እንግልት የሚያስቀር ከሙስና የጸዳ ቀልጣፋ አገልግሎት መስጠት መሆኑንም ጠቅሰዋል። መሶብ የአንድ ማዕከል አገልግሎት መንግስት የጀመረውን የአገልግሎት አሰጣጥና የአስተዳደር ሪፎርም ለማሳለጥ ወሳኝ ምዕራፍ መሆኑንም ተናግረዋል። የሞሰቢያ አንድ ማዕከል አገልግሎት ሀገራችን የአገልግሎት አሰጣጥ እና የመንግስት አስተዳደር ስርዓት አንድ በጣም ትልቅ ምዕራፍ ነው። መነሻውም የሲቪል ሰርቪስ ወይም ደግሞ የመንግስት አገልግሎት እና አስተዳደር ሪፎርም ነው። አንዱ የእድገት መነሻም ለዜጎች የሚሰጥ አገልግሎት ነው። አንድ ተገልጋይ አንድ ተቋም ውስጥ ሄዶ ቀን ሙሉ የሚውል ከሆነ ወይ ደግሞ የሚመላለስ ከሆነ ሌላ ቦታ የሚሰራውን ስራ እየተወ ነው ማለት ነው። ስለዚህ በሌላ በኩል ምንድን ነው የሀገር እድገት የሚጎዳ ነገር አለ ማለት ነው። ዜጎች ያለአግባብ ጊዜያቸውን ስራቸው ላይ ሳይሆን ሌላ ቦታ አገልግሎት ለማግኘት ከመንገላታታቸውን በላይ በሀገር ኢኮኖሚም ላይ በራሳቸው የቤተሰብ ህይወት ላይም ትልቅ ተጽዕኖ ያለው መሆኑን ሁላችን የምንረዳው ነው። ስለዚህ የአንድ ማዕከል አገልግሎት አጠቃላይ ፌዴራል መንግስት የጀመረውን የሲቪል ሰርቪስ የመንግስት አገልግሎትና አስተዳደር ሪፎርም ለማሳለጥ እንዲያስችል ተደርጎ የተሰራ ነው። በኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት መሪነት የሌሎች ተቋማትን የቴክኖሎጂ መሀንዲሶች በማሳተፍ ዘመኑን የዋጅ አስተማማኝና ቀልጣፋ የዲጂታል ስርዓት መዘርጋቱን አስረድተዋል። በአሁኑ ወቅት በማዕከሉ 12 ተቋማት 41 አገልግሎቶችን እየሰጠ እንደሆነ ጠቅሰው ማዕከሉ ልዩ የሚያደርገው ሰዎች ስራውን የሚመሩበት ሳይሆን ስራ ሰራተኞችን የሚመራበት መሆኑ ነው ብለዋል። ተገልጋይ መለከተበት ጀምረው እስከ ፍጻሜው ያለውን የስራ ሂደት የሚከታተልና ና የሚቆጣጠር ዲጂታል ስርዓት መኖሩን በማንሳት ስራ የሚያጓትቱ ፈጻሚዎች በቴክኖሎጂ ሪፖርቱ መሰረት ተጠያቂ እንደሚሆኑ አንስተዋል። ከምንም በላይ መውሰብን በጣም ልዩ የሚያደርገው ሰዎች ስራን ብቻ አይደለም የሚመሩት፣ ስራው ራሱ ሰዎችን ይመራቸዋል። ምክንያቱም አንድ ስራ ካልተሰራ የሆነ ተገልጋይ መጥቶ ካመለከተ ለምን እንዳልተሰራ ለምን በዚያ ሰዓት እንዳላለቀ በዚያች ዴስክ ላይ ወይም ደግሞ እዚያች ዴስክ ላይ በሚሰራው ሰው ላይ አጠቃላይ ሪፖርት ጀኔሬት ያደርጋል ሲስተሙ የሰጠውን አገልግሎት አይቶ። ስለዚህ ሰውየው ከሌብነት ነፃ እንዲሆን ካሜራዎች አሉ፣ ሌሎች ጉዳዮች አሉ። ስራውን ደግሞ ሳይሰራ ሲቀር ደግሞ የሚቀጣበት ስርዓት ራሱ ሲስተሙ በሚዋጣው እኔ ያልሰራሁም እንደዚህ ነበርኩ ብሎ ምክንያት ሊሰጥ አይችልም። ተገልጋዩን ፈጥኖ ምላሽ መስጠት አለበት። ወይ የሚያሟላው ነገር ካለ ይሄ ይሄ አላሟላህም ብሎ እሱን ተገልጋዩ እንትን ማለት አለበት። እዚያች ፎርሟ ላይ ደግሞ እንዳላሟላ ያስቀምጣል ሲስተሙ ያነበዋል ማለት ነው። በማዕከሉ የተመደቡ ሰራተኞች በብቃት ተመዝነው ያለፉ እንዲሁም ተገልጋይን በክብርና በፍጥነት ለማስተናገድ የሚያስችል አቅም ያላቸው ናቸው ብለዋል። መሶብን በሁሉም የአገሪቱ አካባቢዎች ለማስፋት መታቀዱን የገለጹት ምክትል ጠቅላይ ሚኒስትሩም እያንዳንዱ ክልል ቢያንስ አንድ የአንድ ማዕከል አገልግሎት በአጭር ጊዜ ውስጥ እንዲከፍት አቅጣጫ መቀመጡን ተናግረዋል። ለክልሎችም የተሰጠው አቅጣጫ አሁን ሶፍትዌሩ በእጃችን ነው እኛ ራሳችን የራሳችን መሀንዲሶች ነው የገነቡት። እንደፈለግን ማባዛት እንችላለን፣ እንደፈለግን መቀያየር እንችላለን እንደ አገልግሎቱ። ስለዚህ መሀንዲሶች ስላሉ እያንዳንዱ ክልል ቢያንስ አንድ የሞሰብ አገልግሎት መስጫ ማዕከል ማደራጀት አለበት የሚል አቅጣጫ ተሰጥቷል። እንግዲህ ክልሎች ይህንን የሚፈጽሙ ይሆናል ወደፊት። ከቻሉ ከፈጠኑ እስከ ሶስት ወር ካልፈጠኑ ደግሞ ከዚያም በኋላ አገልግሎታቸውን በዚያ መሰረት ያስኬዳሉ ብለን እናስባለን። የሞሰብ አገልግሎቱ ሲገነቡ ግን የፌዴራል መንግስት ያለምንም ተጨማሪ ክፍያ ያለምንም እንትን አጠቃላይ ሶፍትዌሩ እንደሚሰጥ የዚያ አገልግሎት ውስጥ የሚሰጡ ሰራተኞችን እንደሚያሰለጥን እንደሚያማክር፣ እነዚህ እነዚህ ለእነሱም ቃል ተገብቶላቸዋል።